ትግስትም ገደብ አለው። በአባይ ውሃ ዙሪያ በእሳት የሚጫወቱ ሰዎች በህይወታችን ነው እየተጫወቱ ያሉት የሚል መልእክት የግብፁ ፕሬዚዳንት አብዱልፈታህ አልሲሲ በኢትዮጵያ ላይ የጦር እርምጃ እንወስዳለን በማለት መልእክት ካስተላለፉ ከቀናት በኋላ ይህንን ንግግር ማድረጋቸውን የግብፁ ታዋቂ ጸሐፊና ጋዜጠኛ ካሊድ መሐመድ በኤክስ ገጹ ላይ አጋርቷል። የግብፁ ፕሬዚዳንት አብዱልፈታ አልሲሲ በሀገሪቱ ከሚገኝ ብሔራዊ የቴሌቪዥን ጣቢያ ጋር ባደረጉት ቆይታ በትናንትና ሁለት ጠቅላይ ሚኒስተር ዶክተር ዶክተር አብይ አህመድ በአባይ ውሃ አጠቃቀም ዙሪያ ላይ ከጎረቤት ሀገራት በተለይም ደግሞ ከግብፅ እና ከሱዳን ጋር በጋራ በመነጋገር በድርድር እንዲሁም ደግሞ በወንድማማች ውይይት ፍትሐዊ ተጠቃሚነትን ማረጋገጥ ይቻላል። ኢትዮጵያ አሁንም ፍትሐዊ የሆነ ውሃን እያስጠቀመቻቸው ነው ያለችው በማለት ከተናገሩ በኋላ ነው የግብፁ ፕሬዚዳንት አብዱልፈታል አልሲሲ በቴሌቪዥን ጣቢያው ላይ ቀርበው ሀሳባቸውን የገለጹት። አብዱልፈታል አልሲሲ ታዲያ በገለጹት ሀሳብ ላይ ኢትዮጵያ አሁንም ቢሆን የአባይ ውሃ ባለቤት አይደለችም ብሏል። እውነቱት ነው አይሰማም። ኢትዮጵያ የአባይ ው ውሃ ባለቤት አይደለችም የአባይ ውሃ ባለቤት የተፋሰሱ የላይኛውና የተፋሰሱ አገራት ሁሉም ናቸው ለጋራ ተጠቃሚነት ደግሞ የጋራ መፍትሄ ማምጣት አለብን የሚል ሀሳባቸውን አስቀምጠዋል በነገራችን ላይ የግብጽ መንግስት ባለፉት አስራ አራት ዓመታት በአባይ ውሃና በህዳሴ ግድብ ላይ ሲነ ሲገሩ የነበሩ ሲደረጉ የነበሩ ድርድሮችን በሙሉ ከንቱ ድርድሮች ጭምር በማለት ነው እየገለጻቸው። ግብጽ አሁንም ቢሆን ኢትዮጵያ የአባይ ውሃ ባለቤትነቷ ነው የማይዋጥላት። ይህን ደግሞ ጠቅላይ ሚኒስተሩ በትናንትና ነበዋለው በህዝብ ተወካዮች ምክር ቤት ሀሳብ ላይ ስለ አባይ ውሃ በተናገሩበት ወቅት ላይ ኢትዮጵያ ፍትሐዊ የውሃ ሀብት አጠቃቀምን በማስከተል ለጎረቤት ሀገራት ፍታዊ የሆነ የውሃ አጠቃቀም እያደረገች ነው የምትገኘው። ለዚህ ማሳያ እንዲሆን ደግሞ ኢትዮጵያ ህዳሴ ግድቡን በመገደቧ ምክንያት በድርቅ በረሃብ እንጎዳለን ብለው ሲጮ የነበሩ የግብፅና የሱዳን ባለስልጣናት የህዳሴ ግድቡ በተገደበ ማጠቃለያ ምዕራፉ ባለቀ በጥቂት ቀና በኋላ ከግድቡ መገደቡን ተከትሎ በሀገሪቱ የተከሰተው የጎርፍ አደጋን መቋቋም እንዲችሉ አድርጓቸዋል። ስለዚህ የጠቅላይ ሚኒስተሩ መልእክት ያበሳጫቸው የግብፅ ባለስልጣናት አሁንም ኢትዮጵያ የአባይ ውሃ ባለቤት አይደለችም፣ የአባይ ውሃ ባለቤት የተፋሰሱ የላይኛውና የታችኛው ሀገራት ናቸው የሚል መልእክታቸውን እያስተላለፉ ይገኛሉ። እንግዲህ የአባይ ውሃ ባለቤት ኢትዮጵያ ነች፣ መነሻው ኢትዮጵያ ነው። እኛ ደግሞ ውሃውን በፍትሐዊ መንገድ እናስጠቀማለን። ኢትዮጵያ አሁንም አትጠቀሙ አላለችም። ኢትዮጵያ እያለች ያለችው እኔም ልጠቀም እናንተም ተጠቀሙ ነው። ጨዋታውም እንደዛ ነው መሆን ያለበት። እኔም ልጠቀም እናንተም ደግሞ ተጠቀሙ። ስለዚህ የግብፁ ፕሬዝዳንት አብዱል ፈታል ሲሲ ትግስትም ገደብ አለው ብለዋል። ምን እንደሚያመጡ እንግዲህ ቁጭ ብለን አናያቸውም፣ እኛም ቀስቀስ እያለን ነው የምንጠብቃቸው። በቀጣይ ምን ሊሆን ይችላል የሚለውን ደግሞ የምና ይሆናል። የግብፅ አክቲቪስቶች፣ የሚዲያ ባለሙያዎች፣ ፖለቲከኞች፣ ባለስልጣናት ትላንትና ማምሻውን ጠቅላይ ሚኒስትር ዶክተር አብይ አህመድ ስለ አባይ ውሃ ከተናገሩ በኋላ ሲረበሹ ነው ያደሩት። ስለዚህ የግብፁ ጋዜጠኛና ጸሐፊ ያስቀመጠውን የኤክስ መልእክት ፕራይቬት ካፕሽን ላይ ያስቀምጥላቸዋለሁ። እስከ ቀኑ እናንተ ግን አካውንት ኮፒ ሊንክ ለም ነው የማታደርጉት? አድርጉ እንጂ ደ አድርጉ። የሄድን ነው። ቴንኪ በጣም አመሰግናለሁ። ባዮ ላይ ገብታችሁ ሰብስክራይብ አድርጉ ዩቱብ ቻናል ቴንኪ ባይ